እነሆ ውድ ወገን ሰው ምን ብቸገር መቼም የስደት ሕይወት ለማንም አይመከር። ሆኖም ግና በርግጥ ለነግ ኑሮ ለውጥ ለሥራ ወደ ውጭ ሀገር ለመሄድ ወስኗል። እንግዲያው መክተብ አመል በውጭ ሀገር አሰሪና ሠራተኛ አገናኝ ኤጀ በሕጋዊ መንገድ እያለ ውጣ ውረድ በውሉ ይሸኙት። አሁን ውድ ወገን አጭር ጊዜ ውስጥ የውጭ ጉዞትን ፕሮሰስ ጨርሰ ከመሄዱ በፊት በሥራው ዙሪያ ቅድሜ ምክር አገልግሎት መስጠትን አካተን ታዲያ መክተብ አመል ከውጭ ሀገር አሰሪና ሰራተኛ አገናኝ እጀንት ለየት የሚያደርገ ወደ ውጭ ሀገር ከተጓዙ ወዲያ በሚሹት ሥራ ዘርፍ ተሰማርተው ባሉበት የሚገጥሞ ችግር ሙሉ ኃላፊነት በውሉ ተቀብለን እስካሉበት ስፍራ በአካል በመገኘት ለችግሩ መፍትሄ በማበጀት ረገድ በመላው ሳውዲ ውስጥ የመኖራ ፈቃድ ቋሚ ቢሮ እንዳለን ካአሁኑም ገልጻለ መክተብ አመል በውጭ ሀገር አሰሪና ሰራተኛ አገናኝ እጀንት እናም መልካም ከመላው ኢትዮጵያ በህጋዊ መንገድ ያለ ውጣ ውረድ ወደ ሳውዲ አረቢያ መሄድ ሲፈልጉ መክተብ አመል ሀያ ቅሲሉ። ታዲያ እርግጥ በሳውዲ ውስጥ ካሲሉ፣ ጣይፍ፣ ሪያድ ቢሉ፣ ጅዳ አዎ፣ በምርጫው ወደሚሹት ዘንዳ የሚሸኙት በውሉ መክተብ አመል በውጭ ሀገር አሰሪና ሰራተኛ አገናኝ ኤጀንት አለን። ብቅ ይበሉ አድራሻችን በአፍሪካ መዲና ሸገር አየር ጤና ገራድ ንግድ ባንክ ቅርንጫ ፊት ለፊት ቸውቸም ህንጻ ሶስተኛ ፎቅ ላይ ሳለ መገኛችን። ለበለጠ መረጃ በስ ስልክ ቁጥራችን 0911478274 አልያም 0912372959 ብሎ ሲደውሉ ከመክተብ አመል በውጭ ሀገር አሰሪና ሰራተኛ አገናኝ ኤጀንት መረጃ ያገኛሉ። መክተብ አመል በውጭ ሀገር አሰሪና ሰራተኛ አገናኝ ኤጀንት